ችግር የለውም። ግን ሌላ ሀገር ውስጥ እንዳይገባ እሱ ነው የሚጠብቁት። ራስሽን ለማረጋጋት ምክር ይ ማለት ከሶሻል ሚዲያ እንዳለ እራቂ። አልፈልግም ነገር ማቲ፣ እኔ አልፈልግም። ምንም አይነት ሚዲያ ላይ መቅረብ አልፈልግም። በቃ ሄጄ ምናልባት ፈጣሪ ካለ ከልጄ ጋር ምናል የምንገናኘው ከእናንተም ጋር ከዛ እናንተም በስልክ ሆናቸኋል ብ አገኛችኋለሁ። በቃ ከሶሻል ሚዲያ ራስ ሽታይ ማለት ሶሻል ሚዲያ የሚለቀቁት ነገሮች ምና ምን ምላታይ በእግዚአብሔር ችግር የለውም በእግዚአብሔር ሽ ህፃን ይረዳል። አይደለም አዋቂ አይደለም በእኛ እድሜ ያለ ሰው ይህንን ነገር አይደለም ህጻናት ይረዳሉ። ገባ እያጎደለችበት እንደሆነ እሷ ምንም ካልጎደለባት ከሱ እየጎደለ እንደሆነ እንዴ ነገሮች አታውቅም ትባላለች ግን በደንብ ነው የምታውቀው ከዚህ በፊት ም እኔ ተናግሬያለሁ መድገም አይጠበቅብኝም በደንብ ታውቃለች ሆን ብላ እያደረገች እንደሆነ ከኔ ጋር ተግባብቶ ከኔ ጋር አውርቶ ሄዶ ባክሽ ከህይወቴ ውጪ ባክሽ እንደዚህ አታድርጊ ባክሽ ቁርጡን ለምን አይነግራትም እንዴ ቅጭን ቁጩ መናገር ለምን አንዳንድ ጊዜ ቆፍጠን ማለት ማንን ገደለ ሲቀጥል ደግሞ ወይስ የፈራው ነገር አለ ማለት ይወጣል ብሎ የፈራው ነገር አለ ወይ ሌሎችን ሰዎች ማለት ሚዲያ ላይ ነገር ሌላ፣ ደግሞ ተገላግጦ ሲሰራ የሚታየው ነገር ሌላ። እሱም እንኳን እያዩ ማለት ብዙ ሰዎች ሊረዱ አልቻሉ። ይሄ መጎዳዳቱ ምናምን ምናምን እሱን ተውና፣ በጣም በተረጋጋን ታይም እስቴብል በሆነን ሰዓት እንነጋገራለን። ከዛስ ያድራል አይደለ? ሲያድር የሚቀየረው ነገር ሌላ ነው። ይሄ ለእኔ ለምን ግልጽ አይደረግልኝም? አልገባኝም። እኛም እኮ አልገባንም። ሲጀምር እኔ ልጅቷን መጣቷን ግራ ነው የሚያጋብ። ሆን ይወታችሁ እናንተ ለምን ይህንን መረዳት አቃታችሁ? እሺ አንቺም እሱም እታየ አምስት ደቂቃ ወይ አስር ደቂቃ ቁጭ ብለን ደውለን እናጣራ። ይውለ ቅርታ የምር ማን ነው እንደ እኔ ሚዲያ ያስጠላችሁ? እኔ ሚዲያ በጣም ነው ያስጠለኝ ጌታም ማለት ነው። እና እዚ ጋር ሮታዬ ከቤት ማውጣታ። ሁለተኛ ነገር አርብሽ ነጼን ይዞ ወደ ቡታ ገራሜ ሄዱ። ሶስተኛ ነገር ደግሞ ሀይሚና ብሮክ የተለያየ ማለት ነው። እኔ በጣም ያስጠለኝ ሚዲያ ጌታም ማለት ነው እና ሩታዬ ቢሆን እኔ ከቤት አልውጣም። የፈለገ ነገር አርብሽ እንደፈለገ ቢሆን እኔ አልውጣም ከቤት ማለት ነው እና ሩታዬ፣ በዚህ ሰዓት አንቺ ራስሽን መጠበቅ አለብሽ። ከሱ ጋር እንደፈለግሽ ባትሆኝ ጥሩ ነው ብዬ አስባለሁ። ሲገባው እሱ ወደ ራሱ ይመለሳል። እውነቱን ለመናገር ማለት ነው እና ትዳርሽን ቤትሽን ጥለሽ ባትወጪ መልካም ነው። አሁን እንግዲህ ሩታ ከቤት ወታለች፣ ቤተሰብ ጋር ሂዳለች እንግዲህ አቤላም ስለምናት ነበረ። እሺ መጀመሪያ ወደ አርብሽ ደውለን የት እንዳለ አውቀን፣ ከዛም በኋላ እሱ ብታየራ ከሄደ ትሄዳለሽ ወደ ቤተሰብ ድረስ ሸኝሻለሁ እያላት ነበረ። እንደዛው ቤኒም እራሱ ሲጠይቃት ነበር እንዳትሄጂ። ቤተሰብ ጋም ከሄድሽ ሌላ ጣጣ ይፈጠራል፣ ሌላ ችግር ይፈጠራል፣ እንዳትሄጂ እያላት ነበረ። ወታ በቃ የራሷን ነገር የተሰማትን ነገር ተናግራለች፣ ሆነን ለመናገር ብቻ ይከብዳል። እውነት ለመናገር ማለት ነው። አርብሽ ግን እኔ እንጃ እንዴት እንደሚያስብ ለምንድነው፣ እራሱን እንደማስከብር ለምንድነው ሚስቱን እንደማስከብር ብቻ አላቅም። እዚህ ጋ ነፂ ግን የሆኔ ነገር የተደበቀ ነገር አለ። ቤተሰብ ሩታ ማታቅ ነገር የተደበቀ ነገር አለ። እዚህ ጋ ለእኔ ቃል ገብቶልኛ። ከሩታ ጋር ስራ ነበረ የተገናኙ፣ በስራ ነው የተገናኙ አረ ብዙ ነገር ነው የምታወራ ልጅቷ ማለት ነው ውሸትም ጨምራ ልታወራ ትችላለች ሷ ወሬ መቼም እኔ ሙሉ ቪዲዮን አልሰማሁትም በጣም ነው ያስጣላችን ጌታ ማለት ነው እና እንደ ነፂ እኔ ሰውን ጠልቻ አላቅም እንደ ነፂ የሴት አሰዳቢ ሰው አይቼ አላቅም እውነቴ ነው ምላችሁ ባለትዳር ወንድ ላይ እንደዚህ ፍጥ ማለት ምን ይባላል እስኪ ቤተሰቦች ፍረዱ እስኪ አርብሽ በቃ የራሱን ትዳር ማለት ፌታና ከኔ ጋ ሆና እያለችው ነው ያለች ልጅቷ ማለት ነው። እና የትኛው አገር አይታችሁ ነው? እስኪ የትኛ ቦታ ነው ሰምተን ቤተሰብ ና ከኔ ጋ ማለት አገር ይህን ግራ ይገባኛል። አርብ አይሆኑ ትንሽ ትላንትና የተወለደ ልጅ አሁን ላይ ብዙ ነገር እያቀል፣ አሁን ላይ ማለት ነው። እና አርብሻ አሁን ህጻን ልጅ ነው ይባላል ወይስ ምንድን ነው? እንዴት ነው የሰው ልጅ ማለት? አለቅም ብቻ የምሬ ነው የምላችሁ ቤተሰብ፣ የሆነ እየተደበቀ ነገር አለ እዚህ ጋር። ቃል ገብቶልኛል ምናምን እያለች ትናገራለች፣ ነፂ ማለት ነው። እና የእሷን ቪዲዮ ሙሉ በሙሉ አላዳመጥኩም፣ እውነን ለመናገር ንግግሯ በጣም የሚደብር ነገር ነበረ። እውነን ለመናገር ብዙ ነገር ተናግራለች። እኔ ግን የእሷን ቪዲዮ ግማሽ አዳምጫለሁ፣ ግማሹን ትቼ ወጣሁ ማለት ነው። እና በጣም የሚያስጠላው ነው እውነን ለመናገር። ባለትዳር ወንድ ላይ እንዲህ መሆን ምን ይባላል? እቺ የሴት አሰዳቢ የቡታ የራን እያሳደበች እውነት የቡታ የራ ሴቶቹን እያሳደብሽን ያለሽው ማለት ነው። እነዚህ ተብዩ አንቺ ባለጌ ማለት ነው እና አንቺ ልክስክስ ባለትዳር ወንድ ላይ እንደዚህ መሆን ምን ይባላል? አሁን እሺ ይዘሽ ወደ ቡታ የራ ሄደሽ ምን ታደርጋለሽ? ታዳ ይሄ ልጅ ባለትዳር እኮ ነው። እሺ የፈለገ ነገር ብዙ ነገር ልታሳልፉ ትችላላችሁ። የሆነ ነገር ከተፈጠረ ይውጦ በቃ። ማስወጣት ከፈለጋችሁ አውጡ በቃ። ፋይሉን አውጡ። ለሁሉም ሰው ይፋ ይሆኑ ማለት ነው። በዚህ ልክ እቺ ልጅ ነፍሰ ጡር ሆና በዚህ ሰዓት ሩታን በዚህ ልክ ስትጎዱ ደስ ላችኋል? አንቺ ምንድነሽ? አንቺ ሴት ልጅ አይደለሽም፣ የት የለሽም። እቺ ባለትዳር ልጅ እሷ ህይወት ላይ እንደዚህ የምትጫወቱበት ምክንያት ለምንድን ነው? አርብሽ፣ ግን እንደ ሮታ ሴት ለትዳር የምትሆን ሴት ማቸም አታገኙም። እውነቱን ለመናገር ማለት ነው ቆም ብለና ራስህን እኔ ማን ነኝ እኔ አርብሽ ነኝ ወይስ ማን ነኝ ወዴት ነኝ ብላ ራስህ ጠይቃ ማለት ነው። እና በጣም የሚታስጠላ ሰው ነው እውነቱን ለመናገር ማለት ነው። እና በዚህ ልክ ነፍሰ ጦር ነፍሰ ጦር ሴት አንተ የድሮ ፍቅረኛ ለማሽኛት ቡታ የራመ ሄዱ ለምን አስፈለገ ይህ ሁሉ እኮ አርቢሽ እኮ ብቻን ሰርቶ አይደለም ይህ ውጤቱን ያመጣው፣ ማለት ነው ከሩታ ጋር ሰርቶ እዚ ደረጃ የደረሰው ማለት ነው። ሆነን ለመናገር እነዚህ እስከ ዛሬ ቆይታ ይህ እንደነበረች የዛሬ ዘጠኝ ወር ከአስር ወር በፊት ነበረች። በዛ ሰዓት ሁሉ ሚዲያ ላይ እያየችው። አሁን እንግዲህ አርብሽ ወደ ትዳር ከገባ በኋላ ብዙ ነገር ካለ በኋላ አሁን እሱን ትፈልጋለች። ደፋር ነች እሷ ናት ጨራሽ። እሷ ናት ወደ እኔ ህይወቴ የመጣችሁ እንጂ እኔ አልመጣሁበትም ትላለች። እንዳንቺ ትንሽ የምትባል ነገር የለሽም። እስኪ ሴትነትሽን ዝቅ አታደርጊ። አንቺ የሴት አሳዳቢ ማለት ነው። እና እንዴት እንዳስጠላችን ጌታን፣ በህይወቴ እንደዚህ ሰውን አይቼ አላውቅም፣ አይቼ አላውቅም። እንደነጺ ሴት እኔ አይቼ አላውቅም በህይወቴ ማለት ነው። አንቺ ባለጌ ነሽ፣ ባለጌ ነሽ እንዴ ባለትዳር ወንድ ላይ እንደዚህ መሆኑ ምን ይባላል? እስኪ እስኪ ቡታራ ሴቶችን እያሳደብሽን ያለሹ ማለት ነው። እና ይሄ ልጅ እሺ ባለት ዳር ባይሆን የራሱ ህይወት ባይጀምርሽ ችግር የለውም። የፈለግሹ መሆን ትችላለሽ እኮ። ይሄ ልጅ አሁን ባለትዳር ነው፣ ሚስቱ እርጉዝ ናት። እሱ ካንቺ ጋር እንደዚህ ከሆነ፣ እኔ እንጃ። የሆነ በቃ ልብ ልብ ተሰምቷታል ልጅቷ እንደምታወራ የሆነ ነገር የተጠበቀ ነገር አለ። ብቻ እኔ አላቅም። አሁን ላይ እኔ ሩታ አዘነች። እኔ ለሩታ ነው ማዘነው እንጂ ለአርብሽ አይደለም። ግን አርብሽ ወደ ራስክ ተመልሰው፣ ገና ችግር ውስጥ ትገባለ ማለት ገና የሩታ ነገር ካላስተካከል ከነዚ ወደዛ አሽቀጥራ ወይም ከሩታ ጋር ካልሆን ከከባድ ነው ለአንተ ሕይወቱ ማለት ነው። የአንተ ሕይወት ይከብዳል። የወሳኔ ሰው ካልሆነ እዚ ጋር ከጎን ሌላ ሴት ጋር ውሽሮሩ እያለ እየተለማመጠ ሂጂ እያለ እንዴ! ወንድ ልጅ ለምን ቆፍጠና አይሉም? በቃ እንቺ ከዮቴ ውጭልኝ፣ እኔ ባለ ትዳር ነኝ፣ እኔ ለአንቺ አልጠቅምሽም፣ አንቺም የራስሽ ህይወት ይዘሽ ውጭልኝ ብሎ ሰው ልጅ ኮስተር ብሎ አይናገርም እንዴ? አንተ ፊት ባትሰጣኮ ልጅ ዛሬ ልብ ልቦ አይታያትም። ሆነን ለመናገር እንደዚህ ልብ ልብ አይሰማትም። የሆነ ነገር አላቸው ማለት ነው፣ የተደበቀ ነገር አላቸው። የተደበቀ ነገር ካለ ለሁሉም ይፋ አድርጎና በቃ አውጡ ማለት ነው። ስለዚህ በሩታ ህይወት ላይ አትጫወቱ ማለት ነው። እውነት ሴት ልጅ ናት እኮ የፈለገ ነገር ቢሆን ማለት ነው። ብዙ ዋጋ የከፈለች ልጅ ናት እኮ ለዚህ ፍቅር ብዙ ዋጋ ካፍላለች። ነጺ ትላንትና ኬትን ኬትን ከርማ መታ የሰውን ትዳር ለመበጥበጥ ከመጣችው እናንተ መንገዱን ትከፍታለ እንዴ? የፈለክ ነገር ልታሳልፉ ትችላላችሁ። ብዙ ነገር ልታሳልፉ ትችላላችሁ። በቃ የትላንትና የትላንትና የዛሬ የዛሬ ነው፣ ስለ ዛሬ ነው ማሰብ ያለበ፣ እንጂ ያለፈ ታሪክን ልታስብ አይገባም። በአሁን ሰዓት ላይ ማለት ነው። ልክ ልክም በተነግሮች ልጅ ውልቅ ብላ ከአዲስ አበባ ወደ ቡታራ ትሄዳለች። ይሄ አንቴን ፊት እየሰጠው ብዬ አሰብኳ። አሁን ላይ እንደተረዱ ማለት ነው እና ሩታ ፈጣሪ ይጠብቅሽ። በዚህ ሰዓት ራስሽ መጠበቅ አለብሽ እንጂ ወደ ቤተሰብ ጋር መሄድ አልነበረብሽም። ቤትሽን ጥላሽ መሄድ አልነበረብሽም። ብቻ ከባድ ነው ስሜቱ። በሩታ ቦታ ሆናን ብንረዳ ሁላችንም ብቻ ይከብዳል። ብቻ እኔ እንደኔ እኔ ለምን ከቤት ወጣችው ነው? ከቤቷ መውጣቷ ትንሽ ቅር ብሎኛል። ለምን ቤቷ ለቃ ወጣች? ልቺ ወጠጤ ብላ ነው እንዴ ቤቷን ጥላ የምትወጠው? የምር ሩታ እዚህ ጋር ብቻን ተናገራ፣ ምንም የምታደርግ አትችልም። አርብሽ ነው ጥፋተኛ ብዬ አምናለሁ። እሱ ነው ማስተካከል ያለበት ከሚስቱ ጋር ተነጋግሮ ሀሳቡን ቀይሮ ከነጼ ጋር መሄዱን ሩታ የተናደደችው ለምን ለእኔ ሳይነግረኝ? አሁን ቁጭ ብለን አውርተን ጨራርሳን ለምን ሀሳቡን ቀየረ? ለምን እኔ ሳይ ነገርኝ ወደ ቡታ የራሄ ደብላ ኖሮታ የተናደደችው ማለት ነው። እና እንግዲህ ቤቷን ለቃ ወጥታለች። እንግዲህ እግዚአብሔር አንድ ያድርጋችሁ። ከሚዲያም ወደ ሚዲያም መመጣት አልፈልጉ፣ እስከ ሞልድ ድረስ ከወልደርኩ ከልጅ ጋር ልመጣ እችላለሁ አለች። እንግዲህ ፈጣሪ ይጠብቅሽ። ነገሮቹ በእርግጠኝነት እንደሚስተካከል ተስፋ አደርጋለሁ። ብቻ ይከብዳል፣ ቤተሰብ ስሜቱ ከባዱ። እኔ አሁን ለኔ የሮታ የሮታ ነገር አስጨንቆኛል ማለት ነው። ቤተሰብ ፈጣሪ ጠብቃት። ብቻ አላቅም። በጣም ነው የሚያስጠላው ሚዲያ። እውነት ጥሩ ነገር እያየን አይደለም። እዛ ቡጥቦጥ፣ እዚህ ቡጥቦጥ። አይ እንደዚህ እንደዚህ ትዳር በሚዲያ የሚመጣልኝ ትዳር በሚዲያ የመጣልኝ ፍቅር ጥንቅር ብሮ ይቅረው ይላሉ አንዳንዴ። አረ ወደ ትዳሩ መግባት እያስፈራ ላይ ወደ ትዳር መግባት እያስፈራ እውነት ጊዜ አይታምንም። የሚያስጠላ ጊዜ ላይ ነን ያለን ማለት ነው እና ብቻ ይደብራል ይደብራል። ብቻ ርታ እኔ ውድ በጣም ወድሻለሁ የእኔ ቆንጆ ራስሽን ጠብቅ።